ይታየ እንግዲህ እንሻላ ብላል፣ እኛም እንሻላ ብለናል። ብሩኬና ሀይሜን በአንድ ላይ አስማምተ ይዛል እንደምትመጣ ተስፋ እናደርጋለን። በዚህ አጋጣሚ ቤተሰቦች ያው ከብሩኬ ምንም ያመልጥ ነገር የለም። ዛሬ እንግዲህ ሀይሚና ዳኒ የፖስተቱትንም አይቶ ዛሬ ነው የመጨረሻ የቆረጥኩት ይበቃናል፣ ከዚህ በኋላ በቅቶኛል፣ የኔና እሷ ነገር ሁሉም ነገር አብቅቶለታል ብሎ ነበር ለሚፍታ ራሱ። ያንን ያው ዳኒም ሀይሚም ሼር ተደራርገው የፖስተቱትን ፎቶ አይቶ ነበር። በቲክቶክም ስቶሪ ላይም ሼር ሲደራረጉ አይቼዋለሁ። ዛሬ ነው የመጨረሻ የኔነ ሀይሚ ነገር በቃን ይበቃናል ያልኩት እያለ ብሩኬ እንግዲህ ለሚፍታ ሲነግረው ነበር። ሚፍታ ሄ ን አላየሁም ነበረ ብሎ እንግዲህ ከቡሩኬን የሞባይል ያሳየው ነበረ። እኔ ስልክ ስደውልላት ያው ሀይሜ አታነሳም እና አሁን ነው አንተኝ ስታሳየኝ የደነገጥኩት። እና ግን አይስተካከልም ማለት ነገ አይደለም፣ ሁሉም ነገር ይስተካከላል እንሻላ ብሏል ሚፍታ። ያው አንድን እንደሚያረጋቸው ተስፋ እናደርጋለን። ግን ቤተሰቦቼ፣ አንድም ባይሆን እኛ ቡሩኬንም ሀይሜንም እንወዳቸዋለን። ማንም ሰው ያው ህይወት ይቀጥላል። ሀይሜም የመረጠችውን ህይወት ዳኔን ከመረጠች ከዳኔ ጋር መልካም ጊዜ ይሁንላት። ማንም ሰው የመረጠውን ህይወት ነን የሚኖረው፣ እኛ የመረጥንላቸውን ህይወት አደለም። ብሩኬም ሀይሚ የሚኖሩት ማለት ነው። ስለዛ ሁለቱም ህፃን ልጆች አደሉም። በፍቅር በሰላም ከተለያዩ እንዳለውን ብሩኬ ሁለቱም ምርጫቸውን መኖር ይችላሉ። ከሆነ ግን ያው ፈጣን ናቸው እያለ ነበርን። አዎ ትክክል ነው። የሚስታ የእውነቴን ነው የምላችሁ ሴትና ወንድ አንድ አደንም። በዚህ አጋጣሚ ያው ብሩክ የተናገረውም ነገር አለ። እኔ ዛሬ ከሀይሚ ጋር እንደዚህ ሆንኩ ብዬ ሌላ ነገር ውስጥ ገብቼ ሌላ ነገር እዥ የመመጣው ነገር የለም ነው ያለው። አያችኋለሁ አስተሳሰብ እንዴት ረጋ ብሎ እራሱ እንደሚያዳምጥ ከሌላ ሴት ጋር መምጣት አቅቶት ነበር ብሩኬ። ሀይሚን ለማናደድ አይደለም፣ ግን ይጠቅማል አይጠቅምም፣ ይጎዳን እንጂ ና ከብሩኬ ዛሬ ደስ ብሎትም ሲስቅም ነበረ። ሰሞኑን ትንሽ ተከፍቶም እንደንጠፋ ከሚዲያውም እየተናገረ ነበር። አሁን ግን እመጣለው ያው ሁሉም ነገር ያበቃነት ነገር ነው፣ ከዚህ በኋላ ህይወት ይቀጥላል እያለ ነበረ። እና ዛሬ ብሩኬ ያው ስቆም ስላየውት ሆነ ደስ ብሎኛል። አንዳንዴ በምትወዱ ሰው የሆነ ነገር ሲፈጠር ትሸሻ አላቸው አይደል? ወንዶች ደግሞ እንደዚህ ናቸው፣ ለራሳቸው ጊዜ ይሰጣሉ ከዛ ራሳቸው ይመለሳሉ። እኛን አብሽቆች ለማብሸቅ የሆነ ነገር እንጀምርና እዛ አስገብተን እኛ ራሳችን እንጎዳበታለን ማለት ነው። እና ያው ሚፍታ ያው ታውቁታላችሁ፣ ጥሩ ልጅ ነው። የብሩኬ ምርጥ ጓደኛ ሀይሚንም ብሩኬንም አስማምቶንን በፍቅር በሰላም ይዞን እንደሚመጣ እኛ ተስፋ እንቆርጥም። አንዱ ከሆኑንን ደስ ይለናል። ካኑንም ደግሞ ሁለቱም የራሳቸውን ምርጫ ይኖራሉ። ብሩኬም ከዚህ በኋላ ከሴት ጋር ቢመጣ ለምን ከሴት ጋር መጣህ ብለን አንጠይቅም። ያው አንድ ኮሜንት ደግሞ አይቼ ነበረ፣ ሀይሚ በዚህ ንክ ለምን በብሩኬ ተስፋ ቆረጠች ዋናው ቁም ነገር ውስጥ ነው የሚል ኮሜንት እኔ ቤት አይቼ ነበር። እና እህቴ እኔ እንጃ፣ እኔ የማውቀው እንግዲህ ከብሩኬ የለም። ብሩኬ እንግዲህ በፕራንክ ሰበብ ነው እዚህ ደረጃ የተደረሱት፣ ግን ሀይሚን ይቅርታ ጠይቋታል ወይም ደግሞ ኮ ውስጡ ያለውን ነገር ተናግራ ይሄ ልጅ እንዲያስተካክል ማድረግ ትችላለች። አይመስልሽም? ፍቅር እንደዛ ነው እና እኔ እንግዲህ ያው ዋና ቁም ነገር ሀይሚ ለምን በዚህ ልክ ተስፋ ቆረጠች ከብሩኬ ላር ሽው? እኔ እንጃ እስካሁን እንግዲህ ብሩኬ ላይ ያየነው ነገር የለም። እንደም ሀይሚ የምትሰራውን የብሽሽቅ ያህል ብሩኬ አሁን ላይ እየሰራ አደለም፣ ያሁን እንዳየሽው ነው። እና ቢሆንም እኛ ሁለቱንም እንወዳቸዋለን። ወጣም ወረደም እንደ ድሮ ፍቅራቸው ተመልሶ እንደሚመጡ ተስፋ እናደርጋለን። ያው ሚፍታም እንሻ አላህ ብሏል። ያው በሁለቱም ስለሚተማመንባቸው ነው። ሁለቱንም አሸንፈው አግባብቶ በፍቅር ይዞዋቸው ይመጣል ብሩኬ እንዳለው። ሁሉም ነገር አብቅቷል። በነገራችን ነው ቤተሰባችሁ አያችሁ፣ ብሩኬ ምናል እንደሚከታተል እግዚአብሔርን በቲክቶክን በስቴሪን ሲፍ የዛሬውን ሀይሚና ዳኒ ፖስት ያደረጉትን አይቷል። በቃ ዛሬ ነው አለ፣ በቃ እኔና ሀይሚ ነገር እንዳበቃ አወቅኩት አለ። ዛሬ ነው ሁሉ ነገር ከውስጥ ይወጣልኝ ያለ ና ልካለንም አንዳንድ የማይሆኑ ፖስቶች የእውነት ተስፋ አስቆርጣችኋል። እስቲ ራሳቸው መስክሩ ይመስክሩ። ሀይሚው የምታደርገው ነገር ለብሩኬ ተስፋ የሚሰጥ ነገር ነው እስቲ ወደ ሰላም የሚጋብዝ ወደ ፍቅር የሚጋብዝ ነገር ነው። እስኪ ያስቡ አያችሁ ሴትና ወንድ አንድ አደንማ፣ እኛ እንቸኮላለን፣ ግን በቸኮልን ቁጥር ተጎጂዎች እኛ ሴቶች ነን። እውነቴን ነው ምላችሁ፣ እነሱ ስልካቸውን አጥፍተው ራሳቸውን በጣም ያረጋጋሉ። እኛ ግን ቶን ወደ ሆነ ነገር ውስጥ እንገባና ራሳችን እንጎዳንን። ለማንኛውም ያው ይፍታ እንዳሉ እንግዲህ አንድ ሆነው በፍቅር እንደሚመጡ የሁላችንም ምኞት ነው። ሁለቱንም እንወዳለን። ካልሆነ ደግሞ ሁለቱም የራሳቸውን የመረጡትን ህይወት ይኖሩ። ከዚህ በኋላ ሀይሚንም ከዳኒለም መጣሽ አንልም፣ ብሩኬንም ከሌላ ሴት ቢመጣ ለምን ከሌላ ሴት መጣህ አንልም። ሁለቱም የመረጡትን ህይወት ስለኖሩ ማለት ነው በሰላም ከተለያዩ